ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ካሌብ እባላለሁ። ዛሬ እግዚአብሔርን ቃል አካፍላችኋለሁ። ይህንን ቃል ደግሞ እንድንከፋፈል እንድንማማር እግዚአብሔርን እድል ስለሰጠን አመሰግናለሁ። እግዚአብሔርን ዛሬ ክርስቶስን እንስበክ የሚል ርዕስ ቀጠር ያለች እግዚአብሔርን ቃል አካፍላችኋለሁ እግዚአብሔር አሁን የምንካፈለውን እግዚአብሔር ቃል እንዲያብራራልን እኔ ባስተማርኩት መንፈስ መረዳት እንዲሆንልን እጸልያለው። አብዳን እንጸልያለን። እግዚአብሔር አባቶ የዛሬን ቀን ይህን እድል ስለሰጠኸን ይህን ቃል እንድንሰማ እንድንማር ካንተ እግዚአብሔር አባቴ በፈቀቅ በፈቀድከውና በወደድከው መንገድ መንፈሰ እንዲያስተምረን ስለምትረዳን እናመሰግናለን። ይህን አሁን የሰጠኝን ቃል በማስተምርበት ጊዜ እግዚአብሔር አባቶ አንተ እንደፈለግከው አንተ መናገር እንደፈለግከው መናገር እንደችል በመንፈሰት አግዘኝን ዘንድ በጌታ በኢየሱስ ስም ስለ ይህ ስሉነ እግዚአብሔር አመሰግናለሁ። በኢየሱስ ስም አሜን። አሁን ወደ ካብ ምገባጭን የማስተምራችሁ ክፍል ያለው ከሶስት የመጽሐፍ ቅዱስ ክፍሎች ውስጥ አውጥቼ ነው። አተራርጌ ለማስተማር ደግሞ ቃል ለመካፈል የመጣሁት የምንጀምረው ከአንደኛ ቆሮንቶስ ምዕራፍ ሁለት ከቁጥር አንድ እስከ አምስት ያለውን እናነባለን። እናንተም ጋም በቤታችሁ መጽሐፍ ቅዱስ ሊኖራችሁ ይችላል። ስለዚህ እሱን አውጥታችሁ የማነባው ነገር እውነት ይሁን ውሸት ሰው ላይን በመከታተል ማየት ትችላላችሁ። ባይዛዌ ሁለ ጊዜ አንድ እግዚአብሔርን ቃል ስናስተምር መሆን ያለበት ከመጽሐፍ ቅዱስ ከዚህ በፊት ባለውም ቪዲዮ ተናገር ያለው ከዚህ በፊት ባለው ቪዲዮ እንደተናገርኩት ሁል ጊዜ ቢሆን ከእግዚአብሔር ጋር ውጪ የሆነን ትምህርት ማስተማር በእግዚአብሔር ዘንድ ያስጠይቃል፣ ኃጢአት ነው። ስለዚህ ሁል ጊዜ የምናስተምረው ትምህርት መመዘኛው እግዚአብሔር ጋር የምናወራው ነገር እምነት ነው ለትውልድ ያንጻል ብለን የምንል ከሆነ እግዚአብሔር ቃል ማስረጃ ሊኖረን ይገባል። ሰዎች ይሄ ነገር እንዴት ነው ብሎ ደግሞ ሲጠይቁን የምንመልስላቸው መልስ ሊኖረን ከእግዚአብሔር ቃል ተነስተን የምናውራ ከሆነ ሰዎች በሚጠይቁም ጊዜ መልስ አናታ። ስለዚህ ሁሉ ጊዜ መነሻችን እግዚአብሔር ቃል ምን አለበት፣ እንደዚህ ይላል ወደ ቆሮንቶስ ሰዎች ላይ ያደርጋቸው አዲስ ኪዳን ላይ ነው የሚገኘው እሱን ለማጠቁ፣ ምዕራፍ ሁለት ከቁጥር አንድ እስከ አምስት እንደዚህ ይላል። ወንድሞቼ ሆይ እኔ ወደ እናንተ በመጣው ጊዜ ስለ እግዚአብሔር የመሰከርኩት የንግግርን ችሎታን እና የፍልስፍናን ጥበብ በማሳየት አይደለም አድገምላችሁ ወንድሞቼ ሆይ እኔ ወደ እናንተ በመጣሁ ጊዜ ስለ እግዚአብሔር የመሰከርኩት የንግግር ችሎታንና የፍልስፍናን ጥበብ በማሳየት አይደለም። ሞሉ ጀርስላችሁ ከእናንተ ጋር በነበርኩበት ጊዜ ከኢየሱስ ክርስቶስ በቀር በተለይም በመስቀል ላይ ተሰቅሎ መሞቱን በቀር ሌላ ምንም ነገር ላለማወቅ ወሰኝ ነበር። እንግዲህ ወገኖቼ እግዚአብሔርን ቃል ነው። ሽያናፑት ካሉት እናንተም ጋር መጽሐፍ ቅዱስ አለ ብዬ አስባለሁ። በመጽሐፍ ቅዱስ ተከተሉ። ምን ይላል? ከእናንተ ጋር በነበርኩበት ጊዜ ከኢየሱስ ክርስቶስ በቀር በተለይም በመስቀል ላይ ተሰቅሎ መሞቱን በቀር ሌላ ምንም ነገር ላለማወቅ ወስኜ ነበር። ስለዚህ ከእናንተ ጋር በነበርኩበት ጊዜ ደካማ ሆኜ በፍርሃትና በብዙ መንቀጥቀጥ ላይ ነበርኩ። ቁጥር አራት ላይ እንደዚህ፣ ንግግሬና ስብከቴ በሰብአዊ ጥበብና ንግግር በማሳመር ሳይሆን በእግዚአብሔር መንፈስ ላይ የተደገፈ ነበር። አሚናል ንግግሬና ስብከቴ በሰብአዊ ጥበብና ንግግር በማሳመር ሳይሆን በእግዚአብሔር መንፈስ ኃይል የተደገፈ ነበር። ይህንንም ያደረኩት እምነታችሁን በሰው ጥበብ ላይ የተመሰረተ ሳይሆን በእግዚአብሔር ኃይል የተደገፈ እንዲሆን ነው አይታች ጾልን ተቀበል እንግዲህ እዚህ ጋር ምን ማለት ጳውሎስ ነው ይሄን እየተናገረ ያለው ወንድሞች ሆይ እኔ ወደ እናንተ በመጣው ጊዜ ስለ እግዚአብሔር የመሰከርኩት የንግግር ችሎታንና የፍልስፍናን ጥበብ በማሳየት አይደለም ሁነ ከዚህ የምንማረው ማሮኛ ምንድነው ብዙ ጊዜ አሁን አንዳንድ ሰዎችና ያለው እንደዚህ በተለያየ አጋጣሚ ኢንተርቪያቸው ነው ወይ ደግሞ ሲያገለግሉ የሚያወሩት ነገር ስለ ኢቨን መንፈሳዊ ሰዎች ሆነው ስለ ውይይት ምናምንም ሲያደርጉ መጽሐፍ ቅዱስን ትተው ሌላ ታሪክ ስለ መንፈሳዊ ነገር ነው የሚያወሩት። ነገር ግን ለሚያወሩት መንፈሳዊ ነገር ከእግዚአብሔር ቃል አውጥተው ው እዚህ ጋር እንደዚህ እንደዚህ ተብሏል፣ ስለዚህ ይሄ እንደዚህ እንደዚህ መሆን አለበት ብሎ መናገር ሲገባቸው መጽሐፍ ቅዱስ ውድ የሆነ ከዓለም የሆነ ሌላ ታሪክ ሌላ በዓለም ላይ ያለን ነገ ዓለምን ታሪክ እያወጡ ከእግዚአብሔር ጋር ከእግዚአብሔር መንግስት ጋር ከመንፈሳዊ ነገር ጋር እያጣቀሱ ሻው አሉ ብዙ ጊዜ ይሄ በጣም የማይገናኝ ነገር። እግዚአብሔር መንግስት ሌላ፣ የአለም ሲስተም ደግሞ እሱ ሌላ። እግዚአብሔርን ነገር ለመብለጽ እግዚአብሔርን እውቀት ለማውራት ቃሉ ማንበብና ቃሉ ውስጥ ያለውን ነገር መረዳት እንጂ ከአለም ላይ ያለን ነገር እያመቱ ተቅስ ጥቀሱ ይሄ ነገር አስረዱ። ይሄ ነገር ምንድን ነው ሲባል የዓለም ላይ ያለን ሌላ ነገር አውሮ አንስቶ መናገር ይሄ ማስረጃ አይሆንም፣ ትክክልም አይደለም። እዚጋ ጳውሎስ ምን አለ? ከእናንተ ጋር በነበርኩበት ጊዜ ቁጥር ሁለት ላይ ምን ይላል? ከእናንተ ጋር በነበርኩበት ጊዜ ከኢየሱስ ክርስቶስ በቀር በተለይ በመስቀሉ ላይ ተሰቅሎ መሞቱን በቀር ሌላ ምንም ነገር ላለማወቅ ወስኜ ነበር። ስለ ክርስትና ስንናገር ስለ ኢየሱስ ክርስቶስ ስንናገር ስለ ክርስትና ስንናገር ስለ ኢየሱስ ክርስቶስ ስናወራ ሁል ጊዜ መነሻችን ሊሆን የሚገባው የእግዚአብሔር ቃል። ከእግዚአብሔር ቃል ላይ ተነስተን ደግሞ ክርስትናን እያወራን ከሆነ መናገር ያለበት ስለ መስቀሉ ስራ፣ ስላገኘነው ድኅነት ኢየሱስ ክርስቶስ በመስቀል ላይ ስለሰበከል ስለሰበከል ስብከት ራሱን ሰጥቶ ማለት ነው። ስላሳየን ስላሳየን ስላስተማረን፣ ስለሆነልን ነገር ስለከፈለልን ዋጋ። ስለዛ ነው ክርስትና ማለት ስለ ክርስቶስ መናገር ነው። ክርስትና ማለት ክርስቶስ ነው፣ የክርስቶስ ኢየሱስ ተከታይ ማለት ነው። ስለዚህ እዚህ ጋር ራሳችን ልና ይገባል መንፈሳዊ ነገር ማና ከሆነ ጥሩ ነገር፣ ግን እናውቃለን የምንል ከሆነ እናወራለን፣ ሰዎችን እናስተምራለን የምንል ከሆነ ግን ቃሉን ማወቅ ግድ ይላል፣ ቃሉን ማንበብ ግድ ይላል። መጽሐፍ ቅዱስን በደንብ መፈተሽ፣ በትክክለኛው መንገድ መረዳት ያስፈልጋል። መጽሐፍ ቅዱስ ከብሉይ ኪዳን እስከ አዲስ ኪዳን የሚያወራው ስለ ክርስቶስ ኢየሱስ ብቻ ስለ ኢየሱስ ነው። ይህንን መረዳት ያስፈልጋል። ስለዚህ በማንኛውም መንገድ ክርስቶስ ኢየሱስን እናስተምረውና ልንሰብከው ይገባል። ቁጥር 4 ላይ እንደዚህ ይላል፣ ንግግሬ እና ስብከቴ በሰብአዊ ጥበብና ንግግር በማሳምር ሳይሆን በእግዚአብሔር መንፈስ ኃይል የተደገፈ ነበር። የምንናገረው ነገር በእግዚአብሔር መንፈስ የሆነ መሆን አለበት። እግዚአብሔር መንፈስ እንዴት ነው ሊሆን የሚችለው? በእግዚአብሔር መንፈስ ሊሆን የሚችለው ከእግዚአብሔር ቃል ከመጽሐፍ ቅዱስ ላይ እያወራን ከሆነ በእግዚአብሔር መንፈስ ይሆናል። ነገር ግን ይህን ትተን ታሪክ የምናወራ የኢትዮጵያን ታሪክ ወይ የሌላን ታሪክ የምናወራ ከሆነ አይገናኝም፣ ከመንፈሳዊ ሕይወት ጋር ከኢየሱስ ጋር ከእግዚአብሔር ጋር አይገናኝም። ስለዚህ በእግዚአብሔር መንፈስ የተደገፈ አይሆንም። በንግግር አሳምረን ምዝያ ትንኮና ምያረግን እንደ ታሪክ ብናወራው እሱ ህይወት አይሆን። የታዘዝነውን ክርስቶስ ኢየሱስን እንድንናገረው እንድናስተምረው እንድንሰብከው። ሌላ ክፍል ላይ ምን ይላል? በማቴዎስ ወንጌል ከዛ በፊት ማርቆስ ወንጌል ምዕራፍ ስድስት ከቁጥር 11 ጀምሮ እንይ። የማርቆስ ወንጌል ምዕራፍ 6 ከቁጥር 11 ጀምሮ እንደዚህ ይላል። እንግዲህ ለበበሉ ከእግዚአብሔር ቃል እያነበብኩላችሁ፣ እዚህ ጥያቄ ካላችሁ መጽሐፍ ቅዱስ እዩ በመርምሩኝ፣ ማውራው እግዚአብሔር ቃል ይሁን አይሁን። በዛም እዚህ የእግዚአብሔርን ቃል ነው እየተናገርኩኝ ከቁጥር አንድ ጀምሮ እዚ ከቁጥር 7 ጀምሮ እንደዚህ ነው። ማርቆስ ወንጌል ምዕራፍ 6 ከቁጥር 7 ጀምሮ አስራ ሁለቱን ወደ እርሱ ጠርቶ ሁለት ሁለት አድርጎ ላካቸው፣ በርኩሳን መናፍስት ላይ ሥልጣን ሰጣቸው። ለመንገዳቸውም ከበትረ በቀር እንጀራ ሆነ። ከረጢት ገንዘብ በመቀነካቸው እንዳይዙ አዘዛቸው። እንግዲህም አላቸው፣ በእግራችሁ ጫማ አድርጉ እንጂ ሁለት እጀ ጠባብ እንኳን አትልበሱ። በማናቸውም ስፍራ ወደ አንድ ሰው ቤት ስትገቡ ያንን ስፍራ እስከትለቁ ድረስ በዚያ ቆዩ። እዚህ ጋ በደንብ ስማል። ሰዎች በ ሰዎች በማይቀበሏችሁና በማይሰሟችሁ ቦታ ሁሉ የገራችሁን አቧራ አራክፉና ከዚያ ወጥታችሁ ሂዱ። ይህም ለእነርሱ የማስጠንቀቂያ ምስክር ይሆነባቸዋል። ቁጥር አስራ ሁለት እንደዚህ ላል። የተላኩትም ከዚያ ወጥተው ሰዎችን ሁሉ ንሳ እንዲገቡ አስተማሩ። ብዙ አጋናንትንም አስወጡ። ብዙ ሰዎችንም ዘይት እየቀቡ እናረጉ ይላል ፈወሱ ይላል ይሄ እግዚአብሔር ቃል ነው ያነበብኩላችሁ። እዚህ ጋር ኢየሱስ ክርስቶስ አስራ ሁለቱ ደቀ መዛሙርቶችን ምን አረቃቸው? ላካቸው። አስራ ሁለቱ ደቀ መዛሙርቶችን ላካቸው። ወዴት? ወንጌልን እንዲሰብኩ እንዲያገለግሉ፣ እንዲጸልዩ ለታመሙ እንዲጸልዩ፣ አጋንንትን እንዲያስወጡ ኢየሱስ ክርስቶስ አዘዛቸው። እነሱስ ወጡ፣ ስለ ኢየሱስ ሰበኩ፣ ኢየሱስን ተናገሩ፣ በኢየሱስ ጸልየው ዚጋምን ይላል ቁጥር 12 ላይ የተላኩትም ከዚያ ወጥተው ሰዎች ሁሉ ንሳ እንዲገቡ አስተማሩ። ብዙዋ አጋንንትም አስወጡ። ብዙ ሰዎችም ዘይት እየቀቡ ፈወሱ። ዘይት መቀባት አሁን የተጀመረ ምናምን አድርገው ብዙ ሰዎች ያሉ፣ ነገር ግን የው መጽሐፍ ቅዱስ ላይ ተጽፏል። አንብቦት ዘይት እየቀቡ ምን አደረጉ ይላል? ፈወሱ ይላል በዘይት መጸለይ መጽሐፍ ቅዱሳዊ ነው። መሸጥ መጽሐፍ ቅዱሳዊ አይደለም። መጸለይ ግን መጽሐፍ ቅዱሳዊ። ኢየሱስ ክርስቶስ ያዘዘውን ማድረግ ይገባናል። የሱስ ክርስቶስ ላከ፣ ምሳ እንዲገቡ አስተማሩ፣ ጸለዩ፣ ኢየሱስ ክርስቶስን ተናገሩ። ያልተቀበሉ አሉ። ያልተቀበሉት ስሙ ምን አረጉ? በማይቀበሏችሁ በማይሰማችሁ ቦታ ሁሉ የእግራችሁን አቧራ አራግፉና ከዚያ ወጣችሁ ሪዱል የማይሰሙና የማይከበሉ ብዙ አሉ የሚናደዱ የሚቆጡ እንደዚህ አይነት ሰዎች ሲገጥሟችሁ ጫማችሁን አራግፋችሁ ሄዱ እንጂ አትታገሉ ከነሱ ጋር ምን ይላል ኢየሱስ ክርስቶስን አድምቀው ተናገሩ ሰበቅ ስለዚህ እኛ ምን ማድረግ አለብን ማለት ነው ስናገለግል በአገልግሎታችን ሁሉ ጊዜ ቀዳሚ አርስታችን ዋና ነጥባችን ሊሆን የሚገባው ኢየሱስ ክርስቶስን መናገር ኢየሱስ ክርስቶስን መስበክ የቸረሽክ ነው። አንድ የእግዚአብሔርን ቃል አንድ ጥቅስ ልጨምርላችሁና ጨርሳሉ የማቶ የማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ እንደዚህ ይላል። አስራ አንዱ ደቀ መዛሙርት ኢየሱስ እንዲሄዱ ሄዱ ወደ አመለከታቸው በገሊላ ወደሚገኘው ተራራ ሄዱ። ባዩትም ጊዜ የሰገዱለት፣ አንዳንዶቹ ግን ተጠራጠው። ኢየሱስ ወደ እነሱ ቀረበና እንዲህ አላቸው፣ ሥልጣን ሁሉ በሰማይና በምድር ተሰጥቶኛል። እንግዲህ ወደ ዓለም ሕዝብ ሁሉ ሄዱ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው እግዚአብሔር የሱም እንግዲህ ወደ ዓለም ሕዝብ ሁሉ ሄዱ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የእኔ ደቀ መዛሙርት አድርጓቸው። ያዘዝኳችሁንም ሁሉ እንዲፈጽሙ አስተምሯቸው። እነሆ እኔም እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋራ ነኝ ይላል። ይህ ክፍል የማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ልክ ወደ ማርቆስ ሊገባ ስንል ያለው ፓርት ኢየሱስ ክርስቶስ መናከረ ኢየሱስ ክርስቶስን መመስከረ ኢየሱስ ክርስቶስን መስበክ ከጌታ ኢየሱስ የተቀበልነው ተእዛዝ ከጌታ ኢየሱስ የተቀበልነው ምንድነው ተእዛዝም ግዴታችን ነው ይኸው እዚህ ጋር ሂዱ እንግዲህ ወደ ዓለም ህዝብ ሁሉ ሂዱ በዓለም ላሉ ሁሉ የምናገር ክርስቶስን የመመስከር ግዴታ አለብን በአቦወልድ ና በመንፈስ ቅዱስ ስም እያጠመቃችኋቸው የእኔ ደቀ መዛሙርት አድርጓችሁ እያችሁ በኢንቴ በየአደባባዩ ክርስቶስ ኢየሱስ ጌታ ነው እያለ ሲመሰክር ሲናገር ዝም ብሎ እየለፈለፈ ሳይሆን ከክርስቶስ ኢየሱስ የተቀበለውን አደራ እየተወጣ ነው። ስለዚህ አሁንም እኛ እንሰብካለን። ወንጌልን እየሰበካችሁ ያላችሁ ያልሆናችሁ ሰዎች ስበኩ፣ እየሰበካችሁ ያላችሁም ደግሞ በርቱ። ከምንም ነገር በላይ ወደ ሀሳቤ ስመጣ ከምንም ነገር በላይ የእግዚአብሔር ቃል እውነተኛ ለእግዚአብሔር ቃል ልንታዘዘውና ልናከብረው ይገባል። መጽሐፍ ቅዱስ ከብሉይ ኪዳን እስከ አዲስ ኪዳን ድረስ ስለ ኢየሱስ በነቢያቶችም በትንቢት መልክ በብዙ መልክ ስለ ኢየሱስ ክርስቶስ ተጽፏል። ልናከብረውና ልናገነው ልናነግሰው፣ ልንመሰክርለትና ልንናገረው፣ ልናስተምረው የሚገባን አንድ ቢኖር እሱም ኢየሱስ ክርስቶስ ብቻ ነው። ስለዚህ ወዳጆች ሆይ ኢየሱስ ክርስቶስን መስክሩ፣ ኢየሱስ ክርስቶስን ተናገሩ፣ አትፈሩበት። ሰዎች ቢቀበሏችሁ ባይቀበሏችሁ ምንም አይምሰላችሁ። ኢየሱስ ክርስቶስ እንደተናገረው የማይቀበሏቸው ሰዎች አሉ። ታዲያ እነዚህ ሰዎች ሲያጋጥማችሁ ምንትኖማን ማድረግ ያለብን? ኢየሱስ ክርስቶስ እንደተናገረው እግራችሁን ታቢያ ጫማችሁን አዋራ አራክፋችሁ ሄዱ። ያ ያለ እነሱ ለምስክር ይሆንባቸዋል። አለመቀበል አለመስማት መብታቸው ነው። ነገር ግን እኛ ክርስቶስ ኢየሱስን መናገር ምናችን ነው፣ ግዴታችን ነው። ስለዚህ ኢየሱስ ክርስቶስን እንስበክ፣ እንናገር። ተናገሩላችኋለሁ። እግዚአብሔር ይባርካችሁ። ይቃል አሁን ያስተማርኩት ከእግዚአብሔር ቃል ላይ አንስቼ ነው። ከመጽሐፍ ቅዱስ ላይ ነው። ከሌላ ከምንም ላይ የለም። ይህንም ለማየት ደግሞ መጽሐፍ ቅዱሳችሁን አይታችሁ ማጣራት ትችላላችሁ። ስለዚህ አንብቡ። በሌላ ጊዜ ደግሞ እግዚአብሔርን ቃል ዥ ይመታለሁ፣ እንካፈላለን። እግዚአብሔር ይባርካችሁ። ጸልያለሁ እግዚአብሔር አባቶ ሆይ በዛሬው ዕለት ይህን ቃል እንድንካፈል እድሉን ስለሰጠን አመሰግናለሁ። የተማርነውን ቃል ደሞ አንተ እንደፈለክ እግዚአብሔር አባቶ በመንፈስክ እንመረዳት እንድንችል በቃሉ ልክ በተጻፈ ልክ መረዳት እንድንችል በመንፈስክ እንደተረዳን በጌታ በኢየሱስ ስም እጸልያለሁ። በዚህ እየተመለከቱ ያሉ እግዚአብሔር አባቶይ በበሽታ የታመሙ ያሉ ኑሩ በጌታ በኢየሱስ ክርስቶስ እጸልያለሁ። ሁን ሊቃ ጀምሮ በሽታ ከላያቸው ላይ የተነሳ ይሁን። ያንተፈው ሲያገኛቸው የበሽታ ኃይል ከላያቸው ላይ በኢየሱስ ክርስቶስ ስም የተሰባ ማንኛውም ጥያቄ ያለባቸው ወገኖች ቢኖሩ እንደ ፈቃድህ የሆነ ጥያቄ በኢየሱስ መልስ ያገኝላቸው፣ ሰላም ይብዛላቸው። ይህ ስልሆን፣ አመሰግናለሁ። ጌታ ጸሎቴን ስለሰማ አመሰግናለሁ። ይህን ጊዜ ስለሰጠን ተመስገን። በጌታ በኢየሱስ አሜን። ኦወዳችዋለሁ ከታች ያለችውን ሰብስክራይብ የምትለውን በተን ክሊክ አድርጓት። ከሳይደወል ምልክቷን ክሊክ አድርጓል። ሁልጊዜ የምለቀው ቪዲዮዎች እንዲደርሷችሁ እንደዚህ ትምህርቶችን አስተምራለሁ ትምህርቶች እንዲደርሷችሁ። ቀጥሎም ደግሞ ቆንጆ ቆንጆ መዝሙሮች ይለቃለሁ። በእነሱ እንድትባረኩ የምለቀው ነገር ቶሎ እንዲደርሷችሁ ሰብስክራይብ አርጉ ለጓደኞቻችን